ታላቅ የምስራች ከእናት ፀጋ የልብስ ዲዛይንና ቅድና ስፌት ማሰልጠኛ ተቋም ላለፉት ዓመታት በስኬት ላይ ስኬት እየተቀዳጀ በርካታ የሰለጠኑ ብቃት ያላቸው ሰልጣኞች በማፍራት መልካም ስም የተቸረው እናት የልብስ ዲዛይን ቅድና ስፌት ማሰልጠኛ በሙያው ብቃትና ጭሎታ ባላቸው መምራኖች በፋሽን ኢሉስትሬሽን ድሮዊንግ፣ በፋሽን ስታይሊንግ እና በክሬቲቭ ዲዛይን፣ በፓተርን ስራ፣ በንድፍ ስራ ትምህርቱን ስልጠናውን በመስጠት ላይ ይገኛል። በሀገራችን ላይ የፋሽን ዲዛይን በከፍተኛ ደረጃ በማደግ ላይ ስለሆነ ኖ ተመዝግቦ ተማሩ፣ ውጤታማ ይሆናሉ። ወደ ፋሽን ኢንዱስትሪው ጋርመንት ይቀላቀሉ። የሥልጠናው ፕሮግራም የሦስት ወር፣ የአራት ወር፣ የስድስት ወር፣ የትምህርት ክፍለ ጊዜው የጠዋት የከሳት የማታ በፈለጉት ጊዜ ተመቻችቶሎታል። እንዲሁም በሚፈልጉት ጊዜ መማር የሚችሉ መሆኑን በዚሁ አጋጣሚ እንገልጽሎታለን። እናት ፀጋ የልብስ ዲዛይን ቅድና ስፌት ማሰልጠኛ ተቋም አድራሻችን ቤቴል ነዳጅ ማዲያ ከፍ ብሎ ከጃካራንዳ ካፌ ፊት ለፊት አንደኛ ፎቅ ላይ እንገኛለን። ይምጡ ይማሩ፣ ብቁ ባለሙያ እናደርጎታለን። ማየት ማመን ነው። ስልክ 0910 7904 20 0947 18 52 86 0913 59 22 44 ቢደውሉ ፈጣን ምላሽ ያገኛሉ። እናት ፀጋ የልብስ ዲዛይን ቅድና ስፌት ማሰልጠኛ ተቋም እናት እናት ናት እቅፍ ደግፍ አድርጋ